እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውና፣ ባዞና፣ ማሳጅ አምስት ቤዘመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ ባጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ስምንት ሀገሮች የኤችአይቪ ኤድስ መድኃኒት እየጨረሱ በመሆናቸው ከፍተኛ አደጋም ተደቅኖባቸዋል ተባለም። ናይጄሪያም ኬንያና ለሴቶን ጨምሮ ከስምንት ሀገራት ስድስቱ ከአፍሪካ ናቸው ብሏል የዓለም ጤና ድርጅት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ እርዳታ በማቆማቸው የኤች አይቪ ኤድስ ፕሮግራሞች መስተጓጎል እንደገጠማቸው ገልጧል። የእርዳታው መቋረጥ እንዲያም ሲል የኤችአይቪ መድኃኒቶቹ ማለቅ ተጨማሪ አስር ሚሊዮን ህዝብ ለቫይረሱ እንዲጋለጥ እንደሚያደርግና ሶስት ሚሊዮን ከኤችአይቪ ኤድስ ጋር የተገናኘ ሞት ሊመዘገብ ይችላል ሲል አስጠንቅቋል። የኤድስ መድኃኒት እያለቀባቸው ነው ሲል ድርጅቱ ይፋ ያደረጋቸው ሀገሮች ናይጄሪያም፣ ኬንያም፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ሄይቲናም ዩክሬን ናቸው። እስራኤል በጋዛ ሰርጥ በፈጸመችው ድብደባም ከ400 በላይ ሰዎች መገደላቸው ተሰማም። የአሁኑ የእስራኤል ጥቃት ካለፈው ጥር አጋማሽ ወዲህ ከፍተኛው ነው ተብሏል። ተጠናክሮ በቀጠለው በዚህ የእስራኤል ጥቃት ከ400 የሚልቁ ሰዎች መገደላቸውንና በመቶዎች የሚቆጠሩ መቁሰላቸውን ሐማስ ገልጧል። የእስራኤል ጦር ኃይል የሽብር ባላቸው ኢላማዎች ላይ የሚፈጽመውን ጥቃት አጠናክሮ መቀጠሉን ሲያስታውቅ በስካሁኑ ድብደባም የጦር መሳሪያ ክምችቶችና ወታደራዊ መሰረተ ልማቶች ኢላማ መሆናቸውን ጠቅሷል። የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ ሐማስ ተኩስ አቁሙን ለማራዘምና ታጋቾችን ለመልቀቅ ያቀረበውን ሐሳብ ወይም ደግሞ የቀረበውን ሐሳብ በተደጋጋሚ ውድቅ በማድረጉ የተወሰደ እርምጃ ነው ብሏል። እናም እስራኤል በሐማስ ላይ ወታደራዊ ጥቃት መፈጸሟን ትቀጥላለች ሲል ቃል አቀባዩ ገልጿል። ቀደም ሲል በጠቅላይ ሚኒስትር ጽህፈት ቤት የተነገረውን ደግሞ አስተጋብቷል። ይህንኑ የእስራኤልን አዲስ ጥቃት ተከትሎ ከዓለም ዙሪያ ምላሽ እየተሰማ ነው። የኢራን ውጭ ጉዳይ ሚኒስቴር ለጋዛ ድብደባም አሜሪካንን ቀጥተኛ ተጠያቂ ሲያደርግ፣ የግብፅ መንግስት በበኩሉ የእስራኤል ጥቃት የተኩስ አቁም ስምምነቱን በግልጽ የሚጥስ ነው በማለት ተችቷል። ዮርዳኖስና ሳውዲ አሬቢያም ወረራ ሲሉ የገለጹትን የእስራኤልን ድርጊት በማውገዝ መግለጫ አውጥተዋል። የአውሮፓ ህብረት ብጥብጡ እንዲቆምና ተፋላሚ ወገኖች ወደ ተኩስ አቁም እንዲመለሱ ጠይቋል። የአውስትራሊያ ውጭ ጉዳይ ሚኒስቴር ሁሉም ወገኖች ተኩስ አቁሙን እንዲያከብሩና ሰላማዊ ሰዎችን እንዲከላከሉ ሲጠይቅ፣ የቤልጅየም ምክትል ጠቅላይ ሚኒስትር ጥቃቱን በማውገዝ እንደ ሌሎቹ ሁሉ ተኩስ አቁሙ እንዲከበር ጥሪ አቅርበዋል። የቻይና መንግሥት ቀጠለ የጋዛ ሁኔታ በጣም እንዳሳሰበው በመግለጽ ሁሉም ወገኖች ግጭቱን ከሚያባብሱ ድርጊቶች እንዲቆጠቡ አሳስበዋል። የሩሲያ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ በተመሳሳይ አዲስ የተቀሰቀሰው የእስራኤል ሐማስ ግጭት እጅጉን እንዳሳሰባቸው ሲገልጹ፣ የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በፈንታቸው በእስራኤል ጥቃት ክፉኛ መደንገጣቸውን በመግለጽ ሐማስና እስራኤል ወደ ተኩስ አቆም እንዲመለሱ አጥብቀው ተማጽነዋል። በሐማስ እጅ የሚገኙ ታጋቾች ቤተሰቦችም የእስራኤልን ድብደባ በማውገዝ በኢየሩሳሌም ሰልፍ መውጣታቸው ታውቋል። መንግሥት አዲስ ጥቃት በመፈጸም ታጋቾችን በሰላም የማስለቀቅ ተግባሩን አቆመ በማለት ተቃውሞ አሰምተዋል። ታጋቾችን አደጋ ላይ የሚጥል እርምጃ መሆኑን የፈራነው ደረሰ ብለዋል። የእስራኤል መንግሥት እንደሚለው 59 ታጋቾች ሐማስ እጅ ሲሆኑ ቢያንስ 24 የሚሆኑት በህይወት እንደሚገኙ ይታመናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የየመን ሁቲዎች በመርከቦች መተላለፊያ የሚፈጽሙትን ጥቃት እስካላቆሙ ኢራን የከፋ እርምጃ እንደሚጠብቃት አስጠነቀቁ። የኢራን አመራር በሁቲዎች ለሚተኮሰው እያንዳንዱ ሚሳኤል ኃላፊነቱን መውሰድ አለበት ብለዋል። በኢራን ይደገፋሉ የሚባሉት አማጽያኑ በሁለት ቀናት ብቻም ሶስት ጊዜ የአሜሪካም አውሮፕላን ጫኝ መርከብ ላይ ጥቃት መሰንዘራቸውን ገልጸዋል። እሁድ ዕለት አሜሪካም በየመን ከባድ የአየር ድብደባ ከፈጸመች በኋላ የሁቲ አማጽያን የአሜሪካ አየር ኃይል ንብረት የሆነውን እንዲሁም ደግሞ በቀይ ባህር ላይ በሚገኘው አውሮፕላን ጫኝ መርከብ ላይ ጥቃት ፈጽመዋል። ፔንታጎን ትራምፕ ወደ ሥልጣን ከመጡ በኋላ በመካከለኛው ምስራቅ የተካሄደ ትልቁ ሲል በገለጸው የአየር ጥቃት ከቅዳሜ ጀምሮ በየመን 30 ኢላማዎችን መደብደብ ተችሏል ሲል ገልጿል። ትራምፕ ሰኞ ዕለት በትሩዝ የማኅበራዊ መገናኛቸው ከአሁን ጀምሮ ከሁቴዎች የሚተኮሰው እያንዳንዱ ሚሳኤል ከኢራን ጦርና አመራር የተተኮሰ እንደሆነ አድርገን እንቆጥራለን ሲሉ ገልጸዋል። እናም ኢራን ተጠያቂ ትሆናለች፣ ምላሹንም ትቀበላለች። ምላሹም ደግሞ አስከፊ ይሆናል ሲሉ አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የሩሲያቻቸው ቭላዲሚር ፑቲን በስልክ ተነጋገሩ። የዩክሬን መሪ ዘሌንስኪ ደግሞ ፊንላንድ ገብተዋል። ትራምፕና ፑቲን ማምሻውን በስልክ የተነጋገሩ ሲሆን ዘጠና ደቂቃ የፈጀ ውይይታቸውም በጥሩ ሁኔታ መካሄዱን የዋይት ሀውስ ቃል አቀባይ ገልጧል። ውይይታቸው በምን ላይ እንዳተኮረ በዝርዝር ባይናገርም ከተኩስ አቆም በፊትና በኋላም መፈጸም ባለባቸው ጉዳዮች ላይ በዋነኛነት ሳይነጋገሩ እንዳልቀረ ተገምቷል። ትራምፕ ስልጣን ከያዙ ወዲህ ለፑቲን ስልክ ሲደውሉ ያሁኑ ለሁለተኛ ጊዜ ነው ተብሏል። ኋይት ሃውስ በገቡ በአምስተኛ ቀናቸው ፑቲንና ዜሌንስኪን ጨምሮ ከተለያዩ የዓለም መሪዎች ጋር በስልክ መነጋገራቸው ይታወቃል። ዜሌንስኪ ደግሞ ወታደራዊ ድጋፍ ፍለጋ ፊንላንድ መግባታቸው ተሰምቷል። በቆይታቸው ከሀገሪቱ መሪዎች ጋር በመከላከያ ድጋፍ፣ በዩክሬን ጦር መሳሪያ ለማምረት በሚያስችል ኢንቨስትመንትና ከአውሮፓ ጋር ስላለው ትስስር ላይ የሚያተኩር ወይም ደግሞ አተኩሮ እንደሚካሄድ ዜሌንስኪ በቴሌግራም ገጻቸው አስፍረዋል። ቭላድሚር ፑቲን ከትራምፕ ጋር በስልክ ከማውራታቸው አስቀድሞ ዛሬ በአንድ ስብሰባ ባደረጉት ንግግር የምዕራባውያን ተጽዕኖ ቀስ በቀስ እየከሰመ ሄዷል ሲሉ ገልጸዋል። አዲስ ዓለም አቀፍ የዕድገት መስመር እያንሰራራ መሆኑን የቡድን ሰባት የበለጸጉ ሀገራትንም የኢኮኖሚ ዕድገት ፑቲን ውድቅ አድርገዋል። የግዙፍ ኢኮኖሚ ባለቤትነታቸው ምኑ ላይ ነው ካርታ ላይ እንኳን አይታዩም። በማለት የስላቅ አስተያየት ሰንዝረዋል። ይህ አዋዜ ነው። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳርቤት ስሪት ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ። ሌላስ? ሌላማ ከ150 በላይ ስቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለ። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ የህፃናት መጫዋቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ አምስት ቤዘመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ